ሰላም ጥኔ ስትል ኢትዮጵያውያን እና ትውልደ ኢትዮጵያን በዓለም ዳርቻ ያለ ሰላማችሁ ይብዛያሉ። በዛሬ ሁለት እንግዲህ ሀብቴ ወልዴ ሞት ተመልክቶ እንግዲህ ቀጥታ ተሳታፊ በተዘዋዋሪም ተሳታፊ የሆኑትን በተመለከተ እዥላችሁ ቀርብ ያለው ቀጥታ ተሳታፊ ከሆነው በቀዳሚነት የሚታወቀው ሀብቴ ቢሆንም ግን ከእሱ ጎና አብሮ የተሰለፉትን በተመለከተ እዥላችኋለሁም። በተለይ ለከፍ ያሉ ደስ የሞት ተጠያቂዎች ብዙ ቢሆንም ቀጥተኛ ተሳታፊ የሆኑ አንደኛው ሀብቴ ወልዴ ነው። በሁለተኛ ደረጃ ደግሞ የሚታወቀው ዮሐንስ ንጉሡ ሶስተኛ ሙላቱ አድነው፣ በአራተኛ ደግሞ ጌትነት ይስማው፣ እንዲሁም በአምስተኛ ማርሽ ጸጋይ ቢራራ ወንድ አንተነ ልመነው እና ሳሙኤል ባለድል የሚባሉት እነዚህ ግለሰቦች እንግዲህ ሌሎችን በርካታ ከጎናቸው በማሰለፍ በተለይ በቀዳሚነት ከሚታወቀው ሀብቴ ወልድ ጎን ለጎን እነዚህ አብረውም እንደተሳተፉ አሁን የወጡት መረጃዎች የሚያመላክት ጉዳይ ነው። አዚሳን ወጣ እንግዲህ በተለይ ለጌታ አስራደ ቀንጅ ተብሎ የሚታወቀው ነው ከፍ ያለው ደሴ እንዲህ እናውቃለን። ለዚህም እንግዲህ ጌታ አስራደ በተለይ ለደረጀ በላይ እንግዲህ ከዚህ የበቀል እርምጃ ከጎን አብሮ እንዲሰለፍ ጥሪ አድርጎለታል። ስለዚህ ጌታ አስራደ አሁንም የበቀል እርምጃው እንደሚወስድ ነው መረጃ እየወጡ የሚያመላክተው፣ በተለይ ለዚህ ደግሞ ደረጀም በላይ እንግዲህ ጥሪ ያቀርቦለታል። ሌላኛው ጉዳይ ያዚ ውሳ ነውጣ እንግዲህ በጣም መነጋገሪያ ከሆነው በቤተክርስቲያን ላይ የተከሰሱ ሰዎችን ነው። በተለይ እንደሚ መግለጫውን አውጧን አቶ ጽጌ ስጦታውና አቶ ሚስጥር መዝገቡ ተብለው የሚጠሩ ግለሰቦች በቤተ ክርስቲያን ስርዓት እምነት ላይ በተለያየ ጊዜ ወንጀል ድርጊት ፈጽመዋል በሚል በቅረበባቸው አቤቱታ መሰረት ተጠርጥረው በህግ ቁጥጥር ስር መዋላቸው ነው። በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የህግ ባለሙያ አቃቢ ኮሚቴ ያስታወቀው እንግዲህ የራሳቸው መርጌታ ጽጌ ስጦታውና መርጌታ ሚስጥር መዝገቡ ብለው የሚጠሩ ግለሰቦች በቅዱስ ቤተ ክርስቲያን ስርዓት እምነትና አምልኮ እንዲሁም ንዋይ ቅድሳት ላይ በተለያዩ ጊዜያት በተደጋጋሚ በፈጸሟቸው የወንጀል ድርጊቶች በህግ በክፍሉ በኩል በቀረበባቸው የወንጀል አቤቱታ መነሻነት የፌዴራል ወንጀል ምርመራ ቢሮ በዛሬው ቀን ተጠርጣሪዎችን በህግ ቁጥጥር ስር በማዋል የወንጀል ምርመራውን በማጣራት ላይ እንደሚገኝ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የህግ ባለሙያና አቃቢ ኮሚቴ ተሰብሳቢ ጠበቃ እያለቡ ለኢትዮጵያ ኦርቶዶክስ ቤተክርስቲያን ታይሎችን በሰጡት መግለጫ ነው ያስታወቁ ማለት ነው። ስለዚህ እነዚህ ግለሰቦች እንግዲህ እዚህ ከተያይዞ ደግሞ እንዲሁም በፕሮቴስታንት እምነት በሚታወቀው እንዳልክም እንዲሁ ተጠያቂ እንዳደረጉት ይታወሳል። ስለዚህ እነዚህ በህግ ጉዳያቸው እየታየ እንደሆነ ነው መግለጫዎች እየወጡ የሚያመላክተው። እዚሁ ሌላ ወደ ቀጣዩ ጉዳይ ስናልፍ እንግዲህ ታላቁ ህዳሴ ግድብ በመጠናቀቅ ላይ እንደመሆኑ መጠን እንግዲህ የግድቡ ስድስቱ ዩኒቶችም ወደ ስራ ገብተዋል። በተለይ ስራ ከመግባታቸው አንጻር እረባን የሚቆረጥበት ቀን በጣት እየተቆጠሩ አሁን ዛሬ ነገ እያለ ሰው በጉጉት የሚጠብቀው ጉዳይ ሆኗል። ሌላኛው የምስራቅ አፍሪካ ቀዳሚ ጦር ኃይል ኃይለኛ ተብላ ከምታወቀው ኢትዮጵያ በአፍሪካ በአጠቃላይ በአምስተኛ ደረጃ እንደምትቀመጠው መረጆች ወጥቷል። እንዲሁም በዓለም ደረጃ በምሳ ሁለተኛ። ስለዚህ ጠንካራ የኢትዮጵያ ወታደር ቁመና እንዳላት መረጆች እያመላከተ ነው የሚገኘው። ይህም የሆነበት እንግዲህ ኢትዮጵያ ካለው ነባረ ሁኔታ ጋር በተለይ በምስራቅ አፍሪካ የበላይነትን በወታደር አቀማ በማጠናክር እዛ ትገኛለች። ይህም ያደረገቸው እንግዲህ ከሁኔታው የጸጥታው ሁኔታ ጋር እንግዲህ ከፍተኛ እንግዲህ ቦታ በምስጥ ነው የምሰራው። ሌላኛው አልጀሪያ የውጭ ጉዳይ ሚኒስትር በጋራ ኮሚሽኑ ስብሰባ ላይ ለመሳተፍ አዲስ አበባ እንደገቡ መረጃ ወጥቷል። የአልጀሪያ የውጭ ጉዳይ ሚኒስትር አህመድ አታፍ በአምስተኛ የኢትዮ አልጀሪያ የጋራ ሚኒስትሮች ኮሚሽን ስብሰባ ላይ ለመሳተፍ ነው ዛሬ አዲስ አበባ የገቡት። የውጭ ጉዳይ ሚኒስትሩ በቦሌ እንግዲህ ዓለም አቀፍ የአየር ማረፊያ ላይ ሲደርሱ የውጭ ጉዳይ ሚኒስትር ዴታ አደራ በራ እንግዲህ ደማቅ አቀባበል እንዳደረጉላቸው መረጆች እየወጡ ይገኛል። በስለዚህ ኢትዮጵያን ሰላም ሀገራችን ሰላም ያድርግልን። ትልቁና ዋናው ቀዳሚ ሰላም ነው። ሌላኛው ጉዳይ ፋኖ መግለጫ ሰጥቷል። እንግዲህ ማርሸት በተለይ ሚያዚያ ስድስት ጀምሮ እንግዲህ በባህር ዳር የሚካሄደውን የተደራጀ የቤተ ማህበሮችን ቅድሚያ መንግስት ሰራተኞችን እንዲሁም ደግሞ ሚሊሻ በሶስተኛ ደረጃ የባህር ዳር ከተማ ነዋሪዎችን በተመለከተ በአካል በመገኘት ሚያዝያ ስድስት እንግዲህ ምዝገባ እንዲያከዱ ጥሪ ተደርጓል። በዚህ በተመለከተ እንግዲህ ፋኖ ማርሸት ይህን ማስተባበያ ሰጧን። እኛ ከምናደርገው እኛ ከያዝ ነው ከ2015 ዓ.ም ጀምሮ ከዚህ በፊት የተደረገውና የተደራጁ ማንኛውም እንኳን ቢሰጥ እኛ ይህን ውድቅ አድርገን በምንገባ ሰዓት ግን በ ትራክተር እንግዲህ እንደምናፈርሰው እያለ መግለጫ ሰጧም ማለት ነው። እንግዲህ ከየት ወዴት እየተጓዘ እንደሆነች ይህችን ኢትዮጵያ እንግዲህ ሰላም ያደርግልን። ቅድሚያ ነገር ግን የሚያመላክተው በሁለቱም ሰጣ ገባ ነው። ሁሉንም እንግዲህ በሂደት የምናየው የሆነ። ሰላም ለሀገራችን፣ ሰላም ለኢትዮጵያ። በሌላ ቪዲዮ እስክንገናኝ